በአረጋ በገዝታ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ እሚገርም ጀዝባን ያወጣ ነው። ጓደች ከጦሩ ሀይሎች ጀምሮ ጀነራል መረድ የመጀመሪያው ፓይለት ጀብ ነው አይደለም ወይ? ሶማሊያን ጉድ ያደረጋት ልከሰከስ አይደለም። አንድ ቡሪ ነፍቼ ይመጣለሁ ባለበት አይደል? እንደ ለገሰው ወትሮ እዛው ውጭ ባሉበት አስቅመው አንድ ነገር ያደረጉት ሽርጣቸውን ይዞ ጠል፣ እሱ ደግሞ ስሪውን ይዞ ባንዲራችንን ተክለው ነው እዛው አንድ ሜት እንደጨረሱ ሂክማ የምትባል ቆንጆ መጣች። ያንን ነው ጉዱ የሆን ነው። አሁን ጀነራል መረድ ለገሰው ትሮ ከሂክማ ሁለት ልጅ እንዳለው ታውቃለህ? መንታን የወለደችው ምን ትባላለች እሷ? የዚህ አድባሪ ጦርነት ነው ወይ የልጆቹ ስም? የከረመራ ሰማታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማልኛ ነው ወይ? ስለ ድንጋይ ምንድን ነው? ውሃ ነው ወይ ድንጋይ ነው ወይ መቃና ቤት ነው ወይ ደንብ ነው ወይ? አልገባንም። ሰውም ልሚት አለው ጓደችው ትላንት ቃጢራ አይጀመርን በመውሊድ አማካኝነት በኢድ ነበርን። አይበቃም ብለው አልከሰው ወሰዱን። አይበቃም ብለው አብሬትወሰዱን ሰውም ሊሚት አለ ጓደች፣ ከዚህ በላይ ሊመቃም አልችልም። ከፍተኛ አርሚን የገነባ ነው ጓደች። ከፍተኛ አሽቅ ከየመን ሞባይሉን እናን እንትን ኔትወርኩን ከዘረጋ በኋላ እስከ ወለን መሃል አምባ ድረስ የሚመረቅ መርቃኝ ነው የተገኘው። በቴሌፓቲ የሚያወራ ይህን የመሰለ ጀግና ኤርገኖ ተቀያሮ ሲያበቃ፣ ይሄ ኤርገኖ አንተ ነው፣ ግራዊ ነው ነው ተርዚናውን አስቀምጦ ይገባል። የኔ ተርዚና ትልቅ ነው። የሚወሰድበት አገር ነው የሆነው። ይሄ ነው እንደ ጀግንነት። ሰውም ሊሚት አለው ጓደኞች፣ ምን እናርግ? ይሄ ገበሬ በአድዋ በሽሬ በአክሱም ወዘተርፈ አብዮ ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅኑ ይዞ ነው ቁጭ አለው። ይሄ ነው የሆነው። ከዛሬ ነገር ደስ የገቡ ከምቦቻ ገቡ ይባላል። እንደ ሙሽራ እነሱን ቁጭ ብሎ መጠበቅ ሽርጥ ቁጭ ትላላችሁ፣ ሽርጣችሁን አርጋችሁ እርግናችሁን ታረጋላችሁ። ከዛሬ ነገር ደስ የገቡ ምን እንደ ሙሽራ መጠበቅ ይሄ ነው። ገና ለገና ጦርነት ሄጄ ቅሜ መርቅኝ ጨብሳለሁ በማለት 25 ግራም ባህርዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሽሻቃ መጣን፣ ሙሐሰላ መጣን፣ ምንጣፋ መጣን፣ ልብ እናምጣ እንዴ እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው፣ በባዶ ሆዶ ቁሞ የሚሞት ታጋይ። ወልደ ስላሴ ምንድን ነው የሆነው? እኔ ለዚች ሀገር ባረቅ ይቅማል ብሎ ድፍት ያለው ማንን አይቶ? ጋሽ ስብሀትን አይቶ። ጋሽ ስብሀት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። ስለ ሀገር ፍቅር አንድ ነገር ጣፍ፣ ምን እለው፣ አይጽፍም። አልሆንም፣ ሞከር ሞከር፣ አልሆንም። ሰላሳ አመት ነው እኔ ከሚስት ለመውለድ ሞከርኩት። መጨረሻ ላይ ከሰራተኛ ዘጠኝ የወለድኩት ይሄ ነው በቃ እና ቤቱም ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዝምባብዌ ብሄድንበት ከስልጣን ወዳቸዋል ብለን ዱቅ ብለን የቀረ ነው። እኔን የሚያሳድደኝ ደግሞ ሌላ ጥቁር ሙጋብ የሚባል በኋላ ብሩ እንደዚህ እስከ ሰማይ ድረስ ከተቆለለ በኋላ ግዛ የሚባል ግማሽ በለጫ አይገዛም። በጋሪ ይደብር ከጋሪው አንሳል። ይሄ ሆ ነው። ምን አይነት ግፍ ሰርተን ነው ህዝቡ ላይ? እውነት እስቲ እንነጋገር። ሀገራችንን ጠልተን ነው? እንቅልፍ የለንም።